ሰላም የእኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ ነኝ እግዚአብሔር ይመስገን። እናንተ ፍጹም ግን እንደዚህ በካልቹ ማን ሊያነጥረው ነው? ላላ ይህን እንትናን ይሆናል፣ ቴዲ የሚባለው ልጅ ነው። ይሄኔ እኮ እንደው በዚህ ሁኔታ ቴዲ ከሀይሚ ቤት ከሄደ በቃ፣ አይጥ ለሞቷ የድመት አፍንጫ ታሸታለች ነው። ወንዶቹ ተሰባስበው ሀይሚ ቤት ደግሞ ሚፍታ ደግሞ የሀይሚ ዘበኛ ካልሆንኩ ብሎ ሻንጣውን ይዞ ከሀይሚ ቤት ልሄድ ነው እያለ ነበር። በፍራንክ መልኩም ቢሆን እየነካካችሁ ነው። ለማንኛውም ቡራዛዊት መሄዱ ብዙ ሰው አልተመቻችሁም ይመስለኛል ማለት ነው። እሺ ይሁን ይሁን። የተመቸኝም ያልተመቸኝም ፓርታ አለ በነገራችን፣ ዋናው ነገር ሁለቱ መታረቃቸው ነው። ዋናው ነገር መታረቃቸው ነው። ብሩክ እዛ መሄዱ ነገሩን አብሩዶላቸዋል። ትልቁ ዋናው ነገር ይሄ ነው። በቃ ሁለታቸው በጣም ተካረው ነበር። እልህ ውስጥ ገብተው ነበር ምናምን ይህ ነገራቸው እንዲቀር እንዲቀንስ ምናምን አድርጎታል። ሁለቱ እንዲግባቡ ያደረገ ነገር ነው እና ብሩኬ ዛ ቤት መሄዱ በጣም ብዙ ነገሮችን እንደቀየረ ነው እየተረዳውት ማለት ነው። ምክንያቱም እዛ ሆኖ ቢሆን ብዙ ነገሮች ይፈጠራሉ፣ ግን እዛ ቤት መሄዱ በፍራንክ መልኩም በምኑ በምኑ በቃ ወደ መታረቅ መንገድ ነው ሄዱ። አሁን ላይ ዛሬ ቪዲዮ ታያላችሁ፣ ምን አይነት ቪዲዮ እንደሚለቀቅ ማለት ነው። ሁለታቸውም ሰላም ሀይሚኮ አለች እኮ በቃ ሁሉ ነገር ይቅር፣ የተፈጠረውን ነገር በሙሉ ረሳሁት ነው ያለች፣ እና አንዳንዴ ፈጣሪ ወይ ሰላም ሊያደርጋቸው ሊያስታርቃቸውን ወይም ነገር የፈጠረው ብዬ ነው የማስበው። እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናችሁልኛ አለው። እግዚአብሔር ይመስገን፣ ክብሩ ይስፋ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ ብሩክና ሀይሚ እነዚህ ልጆች መቼም በፎንቃ ቃ እየጠገረሩ ነው በፎንቃ እየጠገረሩ ነው እና ሀይሚዬ እንግዲህ ትናንትና ብሩክ መታመሙን አስመልክቶ ዱንግጥ ዱንግጥ ግጥ ነበር ያለችው ዱንግጥ ነው ያለችው ደግሞ ብዙ ሰዎች ደግሞ ሀይሚ ናት ያሳመመችው ምናምን ምናምን ምናምን እያላችሁ ደግሞ ሀይሚ ብላችሁ ብላችሁ ደግሞ ፈጣሪ ያደረጋችኋት አይደል ፈጣሪ እኔ እኮ ስታለቅሱ ወይኔ ወይኔ ወይኔ ሰው ግን የማስመሰል ጥግ አቤት አንዳንድ ሴቶች እኮ ተዝብት ነው። ትርፌ እና ሀይሜ ፈጣሪ አይደለችም ሰውን የምታሳም ምናምን ምናምን። እና ዋናው ነገር ሰላም መሆኑ ነው። ሲቀጥል ደግሞ ብሩክ እዛ ቤት ሻንጣውን ይዞ ለምን ገባ? ምናምናም ብዙ ነገሮች እየተነሱ ነው። ይሄ ነገር የተወሰነ መጥፎ አንድ ነገር እኮ ማለት ነው ጥሩም ሳይድ አለው መጥፎም ሳይድ አለው ግን ጥሩ ሳሄድ ነው የሚበዛው ገባችሁ እዛ መሄዱ ምናምን ጥሩ ነው ብላችሁ ብዙ ጥርጣሬ ሊፈጥርባችሁ ይችላል በነገራችን ላይ ማለት ነው ብሩክና ሀይሚ እዛ ቤት ስለ ሄደ አይደለም ሀይሚ እኮ ማለት ነው ብሩክ እዛ ቤት ስለ ሄደ ሌላ ነገር ይፈጥራል ማለት አይደለም እነሱ ቆራት ከሆኑ አቋም ካላቸው በነገራችን ላይ ማለት ነው የሚያከብራችሁ የሚወዳችሁ ሰው ምናምን እንደዚህ አይነት ነገር አያደርግም ባለጌ ነገር አያደርግም፣ ብልግና አይጠይቅም። ምክንያቱም በቃ እንደሚያገባ ስለሚያውቅ የወደፊት ሚስቱ እንደሆነች ስለሚያስብ በቃ አይሸኩልም። ገባቸው አይደል አሪፍ። አይቸኩልም ይባላል እና ብሩክ ዛብ ይገባ ማለት ሌላ ነገር ይፈጠራል ማለት አይደለም። ከብዙ ነገሮች ሊጠብቃት ነው ሄደው። ምክንያቱም ከዛ በፊት ሀይሚ ቤት እለቃለው እያለች ነበር። ቤት ልቀይር ነው ምክንያቱም ትሄድ ቤቴን አውቆታል። በቃ ብዙ ሰው ቤቴን ስላወቀው ቤት መቀየር አለብኝ እያለች ነው። ቤቱን ውድጃለው፣ ግን መቀየር አልፈልግም እያለች ነበር። ይህ ልታደርግ የነበረው በቃ ቴዲ ቤቷ እየሄደ ስለሆነ ብዙ ሰዎች ስላወቁት በ በፍርሃት ነው ሰው። ይሄ ነገር ደግሞ እንዲቀር ሀይሚ የምትፈልገውን ቤት የተመቻትን ነገር እንዳትቀይር ነው ብሩክ እዚያ ቤት ሄደው እና ካሁን በፊትም ብሩክና ሀይሚ ብዙ ቦታ አብረው ብቻቸውን ሄደው ያውቃሉ። ገባችሁ? ከተፈጠረ ያን ይፈጠር ነበረ ዱባይ ሄደው ሁለት ሳምንት ነው ምናምን ቆይተው መጥተዋል። ያኔ የራሱ ለእሷ እሮም ለራሷ ይዞላት፣ እሱም ለራሱ ይዞ በቃ እንደዛ ነው። ገባችሁ አንድ ሰው ማለት ነው በራ በአቋሙ ከጸና በቃ የሚያከብራቸው ሰው አንዳንድ ወንዶች በጣም ጎበዞች ናቸው። የምሬን ነው የምላችሁ፣ በቃ የሚያገቧትን ሴት በጣም ይፈሯታል፣ ያከብሯታል ምናምን እንደዛ ሊሆን ይችላል እና ቀጥታ የሆነ አብረው ሆኑ ማለት የሆነ ነገር ይፈጠራል ብላችሁ አታስቡላችሁ ፈልጋለሁ። ከዛ ውጭ ግን ዛሬ ሰላም ፈጥሮ ተፈጥሮ እንደሚመጡ ተስፋ አደርጋለሁ ምክንያቱም ብዙ ነገር አስተምሯቸዋል ብዬ አስባለሁ። እንደዛ መጣላታቸው ብሩክ እዛ ቤት መሄዱ በቃ ለሀይሚ ያለው ክብር ቦታ ምናምን በቃ እሷም ደግሞ አያስብልኝ ማይጨነቅልኝ የሚለው ነገር አስተሳሰቧ እንዲቀየር አድርጎታል። እሱ እዛ ቤት መሄዱ ማለት ነው። ለምን የማያስብላችሁ ሰው በቃ የሆነ ለእናንተ ጥሩ ነገር የማይመኝላችሁ ሰው በቃ ምንም ብትሆኑ ምንም ብታደርጉ የፈለገ ቦታ ብትሄዱ አይመለከተውም። ገባችሁ? ዞር ብሎ ማያያችሁ፣ ቀና ብሎ ማያያችሁ። ብሩህ ግን በቃ እሷ እንደ ከፋት እንደ ጨነቃት ቤቱን ልትለቅ እንደሆኑ ሲያስብ እንግዲህ ሄዶ ነገሮችን ለማብረድ ሞክሯል። ብቻ ብዙ ነገሮች ተቀይረዋል ማለት ነው። ፈጣሪያ እና እኔ ሁሉ ነገር የሚያደርገው ለበጎ ነው እና እሱ ታመመና ሀይሚናት ማለት አይቻልም። እሷ ፈጣሪ አይደለችም። ሰውን የምታሳምም የምታድን ምናምን ይልቁንስ እንደውም እሷ ስላለች ነው ታሞ ቶሎ የዳ ነው። ገባችሁ የሰው ልጅ እኮ ፈራሽ ነው ፈራሽ ነው። በአንዴ ሙትት ልንል እንችላለን። አሁን በአሁኑ አናቆሙ እኮና እሷ እንደውም ጠግነችው እንጂ ፈዋሽ ነሺ መድኃኒት፣ ፈውስ ነው ያገኘው ፈውስ፣ ፈውስ ነው የሆነችው እንዱ ስታጎር፣ ሰው ስትደባብሰው ስታወረው አጠገቡ ቁጭ ስትል ህመሙ ሁሉ ነው የጠፋለት። የቡራዬ ማለት ነው። እና አታለቅለቁ አታሽቃብጡ። ከሀይሜ በላይ ለብሩክ የሚሆነው ሰው ስለሌለ ማለት ነው። አጠገቡ ነው የምትንከባከበው ምናምን በቃ እሷ ናት። ሌላ ደግሞ ፍጼ ፍጼ ይሄ ካልቾ ለማን ነው? ቀይ እንደዚህ ግርን አንስተ መቼስ እዚህ ላይ ሰማይ ሰቅላ በነጻ አታወርዶ። እውነቴ ነው። ለንትና ይሆናል እኮ ይሄን ለቴዲ ነው አደለ? ይሄ ካልቾ ቴዲ አሁን ላይ ማለት ነው። በዚህ ሁኔታ እነሱ አሪፍ ወንቃ ውስጥ ሊገቡ ሲሉ፣ ሊቀራረቡ ሲሉ ብትሄድ ማለት ነው። ወይኔ ወይኔ እንዴት እንደምናድድ የምሬ ነው። ሄዶ ከበጠበጠ በጣም ያናድዳል። ወይ ቴዲ መቶ ሀይሚ ቤት ከበጠበጠ ከረበሸ። ሌላ ደግሞ ብሩክ ታወራኛለች የሚላት ልጅ እቺ ፍቅረኛ ተብዬዋ ማለት ነው። መታ ካልበጠበጠች በዚሁ ከቀጠሉ እንደሁም ፍጹም ሆነ ሚፍታ ባሄዱ ደስ ይለኛል እናስታርቅ ብሎ ከሄዱ ነገር ነው የሚል። ልጆቹ ብቻቸውን ሲሆኑ ነው ኮንታክት የሚፈጥሩት፣ የሚፋቀሩት፣ የሚዋደዱት ብቻቸውን ሲሆኑ ነው እውነቴ ነው የሚታረቁትና እና በራሳቸው መንገድ ይታረቃሉ። ሲጀመር ማለት ነው ሽማግሌ ማያስፈልጋቸውም። እነ ፍፁም የራሱ ባትሄዱ ጥሩ ነው እናንተ ምኑ ናችሁ ነው እንደዚህ። በፍራንክ መልኩም ቢሆን እኮ ነካነካ ረጋችኋቸው። ሻንጣውን ይዞ ሄዶ ገባ። ሌላ ነገር ቢፈጠረስ አብረን እንኑር እንጠብቃቸው ምናምን እያላችሁ ነበር። ባቴሪሽ ያላችኋል የምርኔ ነው። ራሳቸው ልጆቹ ሊታረቁ መንገድ ጀምረዋል። እናቴ ሀይሚዬ ትናንት እኮ ሁሉ ነገር ይቅር፣ የተፈጠረውን ነገር እራሷት እኮ ብቻ ቡራ እየደና ይሁንልኝ ነው ያለችው። እና እነሱ በራሳቸው መንገድ ይታረቃሉ ሲጀመር ማለት ነው። አስታራቂ አያስፈልጋቸውም። ዋናው ነገር ደግሞ ጤና ነው። በነገራችን ላይ ሰው ከታመመ በቃ አንዳንዴ ማለት ነው፣ የሆነ መጥፎ ነገር አስባችሁ በቃ የሆነ ሊያስተምሯችሁ ነገር ይመጣል። ገባችሁ አደለ? በቃ ያን ነገር ያደረጋችሁት ነገር ምንም እንዳልሆነ፣ የሆነው ነገር ምንም እንዳልሆነ፣ ከዛ እየባሰ የበለጠ መጥፎ ነገር እንዳለ ነው እየተማሩበት ብዬ አስባለሁ። ያም አለ ያ በዚህም አለ በዛ፣ ትላለ። ሁለቱ መታረቃቸው ቀርም እናንተ አሽቀብጣችሁ ብቻ ነው መቀሩ። ሀይሚ እንደዚህ ብሩክ እንደዚህ ብሩክ፣ የኔ ሸበላ፣ የኔ ጠንበለል፣ የሀይሚ ጠንበለል፣ የሀይሚ ሸበላ ብትሉ ግን ያምርባችሁ ነበር እና እንግዲህ አለቅላቂዎችም፣ መልካም የባለቅለቅ ጊዜ የሆንላችሁ ዛሬ ሰላም ተፈጥሮ ይመጣል ብዬ አስባለሁ። ትናንትና እንዳየዋቸው ከሆነ ልጆቹ ሮማንቲክ ላይ ናቸው እናቴ ሮማንቲክ ላይ ናቸው እና ሰላም ፈጥረው ይመጣሉ ብዬ ነው ማስበው፣ እንጂ ከዚህ በኋላ ሌላ ጸብ፣ ሌላ ሮምሻ ይነሳል ብዬ አላስብም። እነዚህ ሁለት ሰዎች ካልመጡ ማለት ነው። ቴዲ እንኳን ተውት፣ ቴዲ ተውት። እቺ ምትደውለዋለች ምናምን፣ ምናልባት ሰው ልኳት ከሆነ ሚሽኗን አላማዋ ሳታሰካ ላትቀመጥ ትችላለች። እና እሷ ከመጣች ምናልባት ጸባቸው ሊቀር ይችላል። ከዛ ውጭ ግን በቃ አሪፍ ላይ ናቸው።